ሰላም ሰላም እንዴናችሁልኝ። ውድና የተከበራችሁ የእኔ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍርፍርፍ ይበልልኝ። ያው እኔ ብዙ ጊዜ ከስድስት ሰዓት ቀድሜ አልገኝም፣ ከስድስት ሰዓት በኋላ ነው የምገኘው። እና ዛሬ ቀደም ብዬ መጥቻለሁ። የመጣሁበትን ምክንያት እንግዲህ ጨረቃዎቻችን እጅግ በጣም በሚገርም ሁኔታ በዛች በጎዶሎ ቀን እና በዛች በክፉ ቀን ምክንያት ይሄው እስካሁን ድረስ ዙሩ እየከረረ እየከረረ እየከበደ ጭራሽ ወደ ሌላ ወደ ሌላ ነገር ውስጥ ገብቶ ወደ አላሰብ ነው እና ወደ አልጠበቅ ነው መንገድ ሄደው እንግዲህ ዝብርቅርቆ ወጥቶ ሆን ሚዲያውም እንደዚህ ድብልቅ ልቅ ብሏል። በጣም ያስጠላል። ዩቲዩብን ተጨነቀ እግዚአብሔርን ሰው በቃ እንዳለ አሁን ዩቲዩብ ላይ ድብድብ ብቻ ሆነ ድብድብ በቃ እውነት በጣም በጣም በጣም ነው የሚያሳዝነው። ዩቲዩብ መግባት ሁሉ እያስጠላኝ ነው አሁንስ ማለት ነው። ግን ደግሞ በቃ ዛሬ በቃ ወደ ዩቲዩብ አልመጣም እልና አያስችለኝ በቃ አንዳንድ የማያስችሉ ነገሮች አሉና ዛሬ ደግሞ የሆነ ቪዲዮ የሆነ ቮይስ በውስጥ ሼር አደረጉልኝ እና ቃልዬ በነገራችን ላይ ኮሜንትም ላይ ይሄ ነገር ተጽፎልኛል። ላው ዳኒ ሀይሚን ይፈልጋታል፣ ሶሲ ብሩኬን ትፈልገዋለች። ስለዚህ በነገራችን ላይ ይሄ ነገር የሌላም ሰው እጅ እንዳለበት ይሄ ነገር ደግሞ ቀድሜ ከሶስት ቀን በፊት ቪዲዮን ሰርቼ ይላችኋለሁ። ያው ያመነ አምኖኛል፣ ያላመነኝም አላመነኝም። ምን ያክል እነዚህ ልጆች ሴራ አሴረው እንደመጡ በደንብ ቁጭ ብለው በጠረጴዛ ዙሪያ በደንብ አድርገው አውርተውበት በስነ ስርዓት አቅደው ብሩኬን መረባቸው ውስጥ አስገብተውታል። ይሄንን ደግሞ ቀደም ባሉ ነገሮች ቀደም ያለ ቪዲዮ ላይ ቢያንስ አራት ወር አምስት ወር ከዛ በፊት የተፈጠረ ችግር ነበር እና በዛ ምክንያት አንዲት ሴት አለች። ብዙ ነገር ተብላለች፣ ብዙ ነገር ያው ከነሱ ራቂ ተብላለች። እና እነሱም ደግሞ ስለ እሷ ተጠይቀው ያው የሰጡትን መልስ ሰጥተዋል። ብሩኬ የተናገረውን ተናግረዋል። መመለስ ያለበትን ቁጭ አድርጎ ለሃይሚ መልሷል። ያው በዛ በዛ ልጅቷ ልህ ተጋብታ ይህን ሴራ እንዳ ሴረችውም በደንብ አድርገን ባድርገን ሰምተናል። ላይም ሰል እንግዲህ ፍቅረኛ ለይም ብላ የሆነ ጊዜ ላይ ኢንስታግራም ላይ ፖስት አድርጋለች ግን ማዘናጊያ ነው። የኛን አፍ ለማዘጋት ነው እንደዛ ያደረገችው እንጂ ሲጀመር ልጅቷ ብሩኬንም ለፍቅር ፈልገው ሳይሆን እልህ ይዟትና የእነሱን ህይወት መበጥበጥ ነው አላማ። ይህን ነገር ደግሞ ቀደም ብዬ ነግሬያችኋለሁ። ትላንትና ደግሞ ሌላም ሰው ደግሞ ጻፈልኝና ይህንን ያላችሁበት ምክንያት ለምን እንደሆነ ገብቶኛል። እኔም በደንብ አይቻለሁ፣ አስታውያለሁ ትላንትና እንግዲህ ዳኒ ታየው በጣም የሚገርም እኮ ነው ሀይምዬ፣ በእኔ ምክንያት መበጥበጥ የለበትም የእነሱ ህይወት ብላ ልታስታርቀው ይዛው ብትመጣ፣ ነገር ግን እሱ ትላንትና ሲያደርግ የነበረውን። እህቴ፣ ኮሜንት ላይ ይሄን ነገር ጽፈሽልኛል። ውስጤ ቅጠልን ያለው ቅጥል ርር ጦሽ ነው ሁሉ ያደረገኝ ጦሽ አድርጎኛል ብለሻለ። እኔንም ነው ያጦሰኝ። የእውነት አንቺ ብቻ አይደለሽም። እና ምንድን ነው ሲያደርግ የነበረው? እሱን ከሚስቱ ልታስታርቀው ነው አደል ይዛ የመጣችው። እሱ ግን ምን እያደረገ ነበራችሁ? ነበር መሰላችሁ። ሶሲና ብሩኬን ታያቸው እዛው እንደፈለጉ የሆኑ። አንቺ ብቻ ልትቀየሚኝ አልፈልግም። አንቺ ብቻ ደስ እንዲልሽ ነው የምፈልገ። አንቺ ደስ ምን ማለት ነው ይሃ? ሸዋሂዳ ያኔ ምን ማለት ነው ብሩኬና ሶሲን እዛው ታያቸው ማለት? ዝም ባያቸው ማለት? ታያቸው ማለት ምን ማለት ነው አልገባኝም። ከዛሳ ምን ለማለት ፈልገህ ነው አሁን ብሩኬና ሶሲን እዛው ታያቸው ያልክበት ምክንያት ምን ለማለት ነው ከሶሲ ጋር ልታስታርቀህ እኮ ነው የመጣችሁ እንዴ ትላንትና በጣም በጣም በጣም በቃ ወጣ ያለ ቪዲዮ ነው ያየሁት ምን ያ ጸጉሯን ምናምን ዳበስ ዳበስ ያደርጋል እጆቿን ያዝ ያደርጋል ምናምን ነገር እሷ ደግሞ እንግዲህ አላስተዋላችሁ ይሁን አልገባት ይሁን ወይም ደግሞ ለመናገር አፍራ ይሁን ጸጥ ነው ያለችሁ። በጣም ብዙ አክት ይሁን እሷን የመፈለግ አይነት አክት እያደረገ ነበረ ይሁን እና ደግሞ የሆነ ሚስጥር አለ። ምንድን ነው ሚስጥር አለ። በብሩኬና በሶሲ መካከል ያየሁት ሚስጥር አለ። አለ ሚስጥር ያለ አንቺም አታውቂም። ምን ለማለፈል ምንድን ነው? እኔ እኔ እግዚአብሔርን ነው የምላችሁ። ማለት ከዚህ ያለፈ ነገር ልትል እንደማትችል አውቃለሁ አቃለሁ። በሶሲና በብሩኬ መካከል ፍቅር አለ ልትል ነው አይደል? እኔ በዚህ ማለት ነው በአስሩ ምጣቴ ለብሩኬ ፈርምለታለሁ አለሁ። ከሶሲ ጋር የፍቅር እንዲህ ሲጀምር ሲታዩም እኮ የመጣጠኑ ምን ሆናችሁ ነው እንዴ? ሶሲ ማለት እኮ በጣም ትልቅ ሰው እኮ ናት። ቤተሰቦች እንዲህ እስኪ ፊቷን፣ እጇን እስኪ እዩ፣ ሰውነቷን እስኪ እዩት እኮ እንዴ፣ ቆዳዋ የተንጠለጠለ እኮ ነው። ትልቅ ሰው እኮ ናት። ምን ነካችሁ? እስኪ እጁ አካባቢ በደንብ ይውት። እንዴት ነው ብሩኬ እና ሶሲ እኮ አንድ ላይ የሚሄዱ አይደሉም። ሲጀመር ብሩኬ ሕፃን ልጅ ነው ገና፣ እሷ እኮ ትልቅ ናት። ብትሆን እንኳን ታላቅ ጓደኛው ትሆን እንጂ፣ ታላቅ እህቱ ትሆን እንጂ እንዴት ነው ፍቅረኛ ልትሆን የምትችለው? እሱ ይህን ሊያስብ አይችልም። እሱ የሚያስበው እንደ ታላቅ እህት ወይም እንደ ጓደኛ ነው የሚያያት። እሷ ግን ሌላ ሴራ አላት፣ እሱ ግን አልገባውም በቃ እህትነት ይዟት ነው ጓደኝነት ይዟት ነው ብሎ ነው። ከሷ ጋር ከሷ ጋር የሚለው እንጂ እኔ ብሩኬ ከሶሲ ጋር ፍቅር እንትን ይኖራ ይኖረዋል ብዬ አበስ ገበርኩ ጌት። የእውነት ይሄ ኃጢአትም ነው የሚሆንብኝ፣ ምክንያቱም አይምሮ ውስጥ ይህ በፍጹም ሊቀረጽም ሊታሰብም የማይችል ነገር ነው። ገባችሁ? እና ያው ከዚህ የዘለለ ነገር አይደለም። ሌላት የሚችለው ይሄ ነው። በቃ ምስጢር አለ ምናምንን የሚለው ማለት ነው እንዴ። ከዛ ውጭ ደግሞ አንተ ራሷ የትላንትን ነው አክቱ። በደንብ በቃ የሆነ ተንኮል እንደሆነ ሶሴን እንደማይፈልጋት ፍላጎቱ ወደ ሀይሜ እንደሆነ ነው በቃ እንትን የሚለው ማለት ነው። ስለ እሷ ስታነሳበት ስለዚች ያወራል። ምን አስበክ ነው? ወይኔ የከበደ ሰኮ አፍራ ነው ለመናገር ይሁን ሸሚ ያዛት መሰለኝ ዝም ማለቹ አላስተዋለቹ ያላወቀች ይሁን ፀጉር አንዳብስ ዳበስ ያረጋል። በዛ ላይ ደግሞ ይሁን ነገር ስትለው አንቺ ብቻ ትቀይምብኝ፣ አንቺ ብቻ ደና ሆኚልኝ፣ አንቺ እነሱ እንታያቸውን እና አንቺ ፍቅር ልንጀም ልንጀምር ለተፈልገ ነው አንቺ ጉንዳን ይሁን ልጅ ጥልቆ ጥልቆ ብያለሁ። ለማንኛውም በጣም የገረመኝ ነገር ስላለ ነው እና እናንተ እኔ ቀድሜ የተናገርኩትን ነው እናንተ እየጻፋችሁልኝ ወይም ደግሞ ወይስ የተደረገልኝ ነገር እኔ ቀድሜ የተናገርኩት ነገር ነው። ምናልባት ቪዲዮን አላያችሁ ከሆነ ነው እንጂ ሴራ እንደሆነ የዛችም እጅ እንዳለበት እኮ ቀድሜ ነግሬያችኋለሁ። ምን ዋጋ አለው? ብሩኬ ያልነቃም እየሄደ ግፍጥ ይላል። ከሶሲ ጋር እየሄደ ግፍጥ ብቻ ማስተዋሉን ይስጠ ብሩኬ። ይሄ የተቀናባበረ እንደሆነ ከሁኔታቸው ያስታውቃል። ሲጀመር ደግሞ ማለት ነው እሷን ብትሆን ከዳኒ ጋር የመታረቅ አላማ መቀደም የላትም በጭራሽ። ምክንያቱም በስነ እንኳን የሚጠይቃት ነገር መልስ አሰጠው እንዴ ሀይሚና ብሩኬ እኮ ማለት ነው ዝም ዝም ቢያንስ እንኳን ዝም መባበል ራሱ መከባበር እኮ ነው። መጥፎ ለመጣጣል ማለት ነው ግን እሳ እስከ ዛሬ ሃይሚና ብሩኬ ሲገናኙ መጥፎ ቃል ተጣጥለው አያውቁም። ወይም ደግሞ ብሩኬ ላጠፋው ጥፋት እሳይ እንኳን ደጋረጉ ብሎ አያውቅም። አሁን ላይ ይሄንን ነገር ይሄንን ቃል እየጣለ ያለው በዝችኛዋ ምክንያት ነው፣ በሶሲ ምክንያት ነው። ይሄን ቃል ራሱ የሚጥለው እንኳን ያለው በሶሲ ምክንያት ነው። ሌላ ደግሞ ብሩኬ እንግዲህ የመጨረሻዬ ነው፣ ስለኔ ምንም የማታውቀው ነገር የለም። ችግር አትፍጠር። ልብ ካለክ ከኔ ጋር መጨረስ ትችላለህ። እውነት ነው። ልብ ካለክ የሌለ ነገር ማውራት ሳይሆን የተደበቀ ሚስጥር አለ ብለህ መቀደር ሳይሆን ከእሱ ጋር እንደዚ እንደዛ አድርገሃል፣ እስኪ በግልጽ ለምን አትናገርም? ፊቱ ምን አይነት ኩርንችት ነው? በእናታችሁ ኧረ፣ አሁንስ ፍቅራቸውን ናፈቀኝ። ማርያምን፣ ፍቅራቸውን አፈቀኝ። ፍ የድሮዎቹ አይሚነብሩኬ